ጤና ይስጥልን አድማጮች፣ ይህ ቁም ነገር ሚዲያ ነው። የጋዛ የሰላም እቅድ ከስምምነት ላይ ለመድረስ ጥሩ እድል ስለመኖሩ ተነገረ። የአውሮፓ ሕብረትና ኔቶ ሩሲያ ላይ የውክልና ጦርነት ለማወጅ እየተዘጋጁ ነው ተባለ። የሩሲያ ፓትሪያርክ በምንጃር ሸንኮራ አረርቲ ማርያም ቤተ ክርስቲያን ለግንባታ የተረበረበ እንጨት ተደርምሶ በደረሰው ጉዳት የተሰማቸውን ሐዘን ገለጹ። ሩሲያ በአንድ ሌሊት 251 የዩክሬን ሰው አልባ አውሮፕላኖችን ማውደሟን ይፋ አደረገች። በሁለት ዓመቱ የጋዛው ጦርነት የሟቾች ቁጥር 67000 ሲያልፍ የተጎጂዎች ደግሞ 170 ሺ ደርሷል አልትባለም። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩም የጋዛ የሰላም እቅድ ከስምምነት ላይ ለመድረስ ጥሩ እድል እንዳለ ፕሬዚዳንት ትራምፕ ገለጹ። የጋዛን ጦርነት ለማስቆም አሜሪካ ያረቀቀችው የሰላም እቅድ በግብፅ ሻርም ኤል ሸይክ ውይይት እንደሚቀጥል ተገልጿል። ቀጥተኛ ያልሆነው ውይይት የሰላም ዕቅዱ የመጨረሻ ስምምነት ላይ እንዲደረስበት ያስችላልም ተብሏል። የግብፅና ፍልስጤማ አመራሮች ለቢቢሲ እንደገለጹት ውይይቱ እየተካሄደ ያለው እስራኤላውያን ታጋቾችና ፍልስጤማውያን እስረኞች የሚለቀቁበትን መንገድ ለማመቻቸት ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔትናሁ በቀጣይ ቅናት ታጋቾች እንደሚለቀቁ ተስፋ አለኝም ብለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዋይት ሃውስ ለጋዜጠኞች በሰጡት መግለጫ ስምምነት ላይ የመድረስ ዕድላችን ሰፊ ነው፣ ዘላቂ ስምምነትም ይሆናል ብለዋል። ሐማስ የሰላም እቅዱን በከፊል እንደሚስማማበት ቢገልጽም ትጥቅ መፍታትና በቀጣይ ጋዛን የማስተዳደር ነጥቦች ላይ ከስምምነት አልተደረሰም። በውይይቱ ሁለተኛ ቀን የግብፅና የኳታር አመራሮች ከእስራኤልና ሐማስ ጋር ይወያያሉ። ትራምፕና ኔትንያሁ የተስማሙበት የሰላም እቅድ 48 እስራኤላውያን ታጋቾች እንዲለቀቁና ግጭት እንዲቆም ያስችላል። ከታጋቾቹ መካከል ሀያ የሚሆኑት በሕይወት እንዳሉ ይታመናል። እስራኤላውያን ታጋቾች ሲለቀቁ እስራኤል በምላሹ በመቶዎች የሚቆጠሩ ፍልስጤማውያን እስረኞችን እንደምትለቅም ተገልጿል። ሁለቱም ወገኖች በሰላም እቅዱ ከተስማሙ በአፋጣኝ ወደ ጋዛ ሰርጥ ሰብአዊ እርዳታ ይገባልም ተብሏል። ሐማስ ጋዛን በማስተዳደር ሚና እንደማይኖረው የሚገልጸው የሰላም እቅዱ በቀጣይ ፍልስጤም እንደ አገር የምትተዳደርበትን በር ይከፍታል። ኔትንያሁ ግን የፍልስጤምን አገርነት ተቃውመዋል። ሐማስ የሰላም እቅዱ ቅድመ ሁኔታዎች እስከተሟሉ ድረስ ሁሉንም ታጋቾች እንደሚለቅ አስታውቋል። የጋዛ ሰርጥ በገለልተኛ ፖለቲከኞች እንዲመራ የሚያስችል ስምምነት ላይ ሊደርስ እንደሚችል ተጠቁሟል። ይህ አስተዳደር በፍልስጤማውያን ብሔራዊ ስምምነት ያለው እናም በአረብ ሀገራት የሚደገፍ መሆኑ ተመላክቷል። ሐማስ የሰላም እቅዱን በተመለከተ ያወጣው መግለጫ ትጥቅ ማውረድን በተመለከተ በቀጥታ ያለው ነገር የለም። ጋዛን ለወደፊት ማን ያስተዳድራል የሚለውን በሚመለከት የፍልስጤማውያን መብትን ባስጠበቀ ሁኔታ ብሔራዊ ውይይት እየተካሄደ እንደሚገኝና ሐማስም የውይይቱ አካል እንደሆነ ገልጿል። ሐማስ ከዚህ ቀደም እንደሚያደርገው በሰላም እቅዱ ላይ ቀይ መስመሮች በሚል የማይቀበላቸው ነጥቦች በግልጽ አስቀምጦ የውጭ ጫና እንዳይበረታበት ያሳያል ተብሏል። የአውሮፓና መካከለኛው ምስራቅ መሪዎች የሰላም እቅዱን ደግፈውታል። እስራኤል በይዞታ ስር ያደረገችውን ዌስት ባንክ የሚያስተዳድረው የፍልስጤም አመራር የትራምፕን የሰላም እቅድ እውነተኛና ቆራጥ ብሎታል። ሐማስን በዋናነት የምትደግፈው ኢራንም ለሰላም እቅዱ ድጋፍ እንዳላ ጠቁማለች። እስራኤል አሁንም በጋዛ ላይ ጥቃት እየፈጸመች እንደሆነም እየተዘገበ ነው። የጋዛ ሲቪል መከላከያ ቃል አቀባይ ማሐሙድ ባሲል ለቢቢሲ እንደገለጹት ከአራት ሳምንታት ወዲህ እርዳታ የጫኑ መኪኖች ጋዛ እንዳይገቡ ተከልክለዋል ብለዋል። በመቶ ሺዎች የሚቆጠሩ የጋዛ ነዋሪዎች በተደጋጋሚ ለመፈናቀል ተገዷል። ባለፉት 24 ሰዓታት ብቻ 2ያ1 21 ፍልስጤማውያን እንደተገደሉና 96 የሚደርሱት ደግሞ ጉዳት እንደደረሰባቸው ተመላክቷል። በተመሳሳይ ዜና በሁለት ዓመቱ የጋዛው ጦርነት የሟቾች ቁጥር ከ67 ሺህ እንደበለጠ እንዲሁም የተጎጂዎች ቁጥር ደግሞ 170 ሺህ እንደሆነ ተሰማም። በጋዛ ከ240 ሺህ በላይ ፍልስጤማውያን ተገድለዋል፣ ቆስለዋል፣ ወይም ጠፍተዋልም ተብሏል። የፍልስጤም ጤና ሚኒስቴር ባወጣው መረጃ ከሟቾቹም ሆነ ከተጎዱት ውስጥ አብዛኞቹ ህፃናትና እናቶች መሆናቸውን አስታውቋል። በሺዎች የሚቆጠሩ ሰዎች በፍርስራሽ ውስጥ ተቀብረው መቅረታቸውን የሚኒስቴሩ መረጃ አመላክቷል። በጋዛ የጤና ጥበቃ ስራ መስተጓጉሉን የገለጸው ሚኒስቴሩ ከነበሩት ሰላሳ ስድስት ሆስፒታሎች ውስጥም ሰላሳ አራቱ ሙሉ በሙሉ ወይም በከፊል ወድመዋል ነው የተባለው። በሆስፒታሎች ላይ ከአራት መቶ የሚበልጡ ጥቃቶች መፈጸማቸው የተገለጸ ሲሆን ጥቃቱ ሆስፒታሎችን፣ ክሊኒኮችን፣ የህክምና ባለሙያዎችንና አምቡላንሶችን ያካተተ ስለመሆኑም ተነግሯል። በጦርነቱ 1.9 ሚሊዮን የጋዛ ነዋሪዎች አሊያም ሰማኒያ በመቶ ነዋሪዎች ለመፈናቀል እንደተገደዱ መረጃዎች አመላክተዋል። የአውሮፓ ህብረትና ኔቶ ሩሲያ ላይ የውክልና ጦርነት ለማወጅ እየተዘጋጁ ነው ተባለ። ፖላንድ፣ የባልቲክ ሀገራትና ስካንዲቪያ በአውሮፓ ህብረትና ኔቶ አይዞህ ባይነት ለውክልናው ጦርነት እየተሞሸሩ ነው ሲሉ የወታደራዊ ጉዳዮች ባለሙያዎች ገልጸዋል። ዩክሬን አሁን ላይ የውክልና ጦርነት የተላላኪነት ሚናዋን እየተወጣች ነው ብለዋል። የአውሮፓ ህብረትና የኔቶ ፖለቲከኞች ፊንላንድ፣ የባልቲክ ሀገራት፣ ፖላንድ ማዕከላዊ እስያን ጨምሮ በካውካሱስ ቀጠና ያሉ ጥቂት ሀገራትን በውክልና ከሩሲያ ጋር ወደ ጦርነት በማስገባት የተዋናዮችን ቁጥር ማሳደግ አጠቃላይ ትኩረታቸውን አድርገዋል ብለዋል። የጃዙር ጦርነቱ ዋና ስትራቴጂ እነዚህን ሀገራት ከሩሲያ ጋር ወደ ትጥቅ ግጭት ማስገባት ነው ሲሉም ለስፑትኒክ ተናግረዋል። ቀደም ብለው ከሃንጋሪ የህትመት ሚዲያ ፓርቲዚያን ጋር ቃለምልልስ ያደረጉት ወታደራዊ ባለሙያው የቀድሞው የጀርመን መራሂተ መንግስት አንሄላ ሜርክል፣ ፖላንድ እና የባልቲክ ሀገራት የዩክሬንን ግጭት ለመፍታት ያደረጉትን ሙከራ በማክሸፍ በተዘዋሪ የልዩ ወታደራዊ ዘመቻውን መቀስቀሳቸውን ገልጸዋል። የሩሲያ ፓትርያርክ በምንጃር ሸንኮራ አረርቲ ማርያም ቤተ ክርስቲያን ለግንባታ የተረበረበ እንጨት ተደርምሶ በደረሰው ጉዳት የተሰማቸውን ሐዘን ገለጹ። ፓትርያርክ ክሪል በድንገተኛው አደጋ በርካታ ምዕመናን ለመውትና ለአካል ጉዳት በመዳረጋቸው ጥልቅ ሐዘን ተሰምቶኛል፣ ማለታቸውን በኢትዮጵያ የሩሲያ ኤምባሲ ገልጿል። እግዚአብሔር በተስፋ ለሚጠብቁት መልካም ነው። የአገልጋዮቹን ነፍስ ይማርልን፣ በቀኙ ያውላቸው፣ ለተጎዱትም ምሕረቱን በቶሎ እንዲያደርግላቸውና በክስተቱ ሐዘን ውስጥ ለገቡ ሁሉ ጥንካሬንና መጽናናትን እንዲያድላቸው እመኛለሁ ሲሉ መልእክታቸውን አስተላልፈዋል። መስከረም 21 2018 ዓ.ም በደረሰው አደጋም ቢያንስ ሰላሳ ስድስት ሰዎች ህይወታቸው ያለፈ የሚታወስ ነው። ሩሲያ በአንድ ሌሊት ሁለት መቶ ሐምሳ አንድ የዩክሬን ሰው አልባ አውሮፕላኖችን ማውደሟን ገለጸች። የሩሲያ መከላከያ ሚኒስቴር በሞስኮ ላይ የተቃጡትን 251 የዩክሬን ሰው አልባ አውሮፕላኖች ላይ የአጸፋ እርምጃ መወሰዱን አስታውቋል። አብዛኞቹ ሰው አልባ አውሮፕላኖች በደቡብ ምዕራብ በኩል መሰንዘራቸውን ሚኒስቴሩ የገለጸ ሲሆን አንደኛው ወደ ሩሲያ ዋና ከተማ፣ ስልሳ አንድ ያህሉ ደግሞ በጥቁር ባህር ላይ የተወነጨፉ መሆኑ ታውቋል። የዩክሬን ወታደሮች በበኩላቸው የፊታችን እረቡዕ በዩክሬን ካርኪቭ ክልል አቬንጀር ዩቪ ሰው አልባ አውሮፕላን ጥቃትን ለመሰንዘር መዘጋጀታቸው ተሰምቷል። የሩሲያና የዩክሬን ጦርነት ከተጀመረ ዛሬ 1300ኛ ቀኑን አስቆጥሯል።